27 ሁለቱን ሎ ባይፓስ ቱርቦፋን ኢንጂን ማክሲመም ፓወር ሰቶት እየተነሳ ነው። አሁን እንመለከተዋለን። ይህ 30 ቶን የሚመዝን ብረት ኤሊት ፓይሎቶቻችን እንዴት አየር ላይ እንደሚያገለባብጡት ከአሁኗ ደቂቃ ጀምሮ የምናየ ይሆናል ማለት ነው ቴክ

ተዋጊ ጀት አውሮፕላን ፐርፎርማንስ መለኪያ ከሆኑት አንዱ እጅግ በጣም ሎ ስፒድ እና በጣም አጭር ከፍታ ይዞ ከመሬት 100 ሜትር በመያዝ በመኪና ስፒድ በ240 ኪሎ ሜትር ፐር አወር ወደ እኛ ሲጠጋ እናሳያቸዋል። ትመለከታለ ኪቲዩድ አፕሮች ወደ እኛ ካደረገ በኋላ አፍተር በርነር በመክፈት ኤር ድሮፕ የምንለውን ጆሮ ማኖቨር ይሰራልናል። ከዛ በፊት በዚሁ በያዘው ስፒድ 240 ኪሎ ሜትር ምናልባትም አንዳንዶቻችን በፍጥነት በፈጣን መንገድ ላይ የምንይዘውን ስፒድ ይዞ ነው አሁን ወደ እኛ አፕሮች እያደረገ ያለው። እኛን ካለፈ በኋላ አፍተር በርነር በመክፈት ሌፍት ራይት ተርን የሚያደርግልን ይሆናል። ስፒዱን በመጠኑ በመጨመር ወደ 350 ኪሎ ሜትር ፐር አወር ያደርሰዋል። ከዛም በኋላ አፍተር በርነሩን ከፍቶ ሽቅብ ወደ ሰማይ በመወርወር ጆሮ የምንለውን ማኖበር ይሰራል። ሱ 27 በአጭር ራዲየስ እዚሁ እኛው ጋር ዞሮ ነው የተመለሰው። ልናደንቀው ይገባል። የኤርክራፍቱ ፐርፎርማንስ ብቻውን ዋጋ የለውም ሊት ፓይለቶች ውስጥ ገብተው ይህንን ፐርፎርማንስ የማያሳዩን ከሆነ። አሁን አፍተር በርነሩን በመክፈት ላይ ሊወረወር ይሆናል። ሮል ጆሮ የተሰኘውን ማኖበር ይሰራል። በዚህ ሰዓት ፓይለቱ የራሱን ክብደት ስድስት እና ሰባት እጥፍ የሚሸከምበት ነው። ሃይ ጂ ማኖበር የምንለው ነው። ዞሮ ወደኛ እየመጣ ነው።